አስቴ በእናት ምንድን ነው ናፈልጌ ነው? ቆንኔምልሽ ትላንት የመጣችው ሴት ዮ አንቺ ጋ ምን አይነት ክፉ ናት! እሷ ክፉ የሌለ ክፉ። እኔ ምን አስብኩ መሰለሽ፣ የሆነች እንጀራ አለች ቤት ኔ ጋ። እንደዚህ አይነት ክፉ ሰው መኖር የለበትም ብዬ ማለት ነው፣ መርዝ ጨምሬበት ልሰጥ ስመለስ ወጣች። ወይኔ ጉዴ! ምን አረገች? አክስቴ ኮናት። ምን አረገች? አዎ፣ አትሞትም። እንግዲህ አክስት እስከሆነች አትሞትም፣ ብትበላም። ከበላህት በኋላ ለምንድን ነው የማትሞታው? በቃ አጨቅጭቅኝ። ለምንድን ነው የጠራሽኝ? አሁን እንግዲህ እስኪ ና፣ ዛሬ ውሃ አምጣልኝ ብዬሽ እኮ ነው። አሁን የምጠጣ ነው ነው የሆነ በሶስት ቁብ ገባ። እሺ ከዛ ሰባት ወር ነው የሚወጣሉ እና ለዛ ነው በጣም ደስ ይለውኙ ኑሮ ራሱ እንዳይገብደን ብዬ ነው። እንትን ሰባት ወር አሉ አይወጣም። ሰባት ወር ውስጥ ነው በቃ አመጣሁንልሽ። አመጣክ? አመሰግናለሁ። እዚው አድርግልኝ፣ አስገባ። ትንሽ ብር ነው ተከራክሬ ነው ያመጣውልሽ። በምንድነው አንተ 7000 ምታመጣው የምታመጣው? እንደዚህ በቃ እንግዲህ ብር ነው ነው እንደ ያመጣው ሲጀመር ከፍያ አለው። ከዚህ አምጥተ ለራስ ላንተ ነው የምሰጠው። ሰባት ሺህ ነው የገዛው፣ ከፍዬ ነው ያመጣው። እኔ ከፍዬ እኮ ነው የመጣሁት። ማን ክፈል አለ? እና ሰባት ሺህ ተከራከሬ እሱ አሰብሽ እንዴ ሰባት ሺህ ይሰጣል? እኔ ከፍዬ አይደል እንዴ? ሂጅ እጠይቀዋለሁ። አራት ጠይቂው፣ በእናትሽ። አንቺ ምንድን ነው ከፈልኩ አልኩሽ አይደል እንዴ? እኔ ከፍዬ ነው የመጣሁት። ሁለተኛ ያስከፍልህ። ተይው በቃ፣ ተይው በቃ፣ እሄዳለሁ እኔ እውነት አንተ ሰው አይገባም። እንደዚህ የሰው አልቄ ነው አውቄ ነው እንግዲህ ያመጣህበትን ሰጥሃለሁ። ከፈለግሽ ሰባት ሺህ ነዋ። በቃ እሺ፣ ሰውም መርዳት አታውቂውም። የሰው እንደ ጉልበቴ ዝም ብሎ የምባክን ነው እንደ የተሸከምኩበት፣ ወይም ምግብ ስጭኝ ወይ ደግሞ ብሩን ስጭኝ እኔ በርሞኛል። ና፣ እሺ ግባ፣ ምግብ ብላ። አልበላም በር ነው የምፈልግ ይሆን? በቃ ሁለቱንም አይሰጥህም እ ነው፣ እንደዛ ነው። አንተ ክብር አትወድም ማለት ነው። ክብር አትወድም አልሽኝ የጣላት እኔ ባለፈው ከአንቺ ጋር ሱቅ ሂጅ ትማትም እና እንትን ተሸክሜልሽ አልመጣሁም እና ዛሬም ብታግዘኝ ምን ችግር አለው ሰባት ሰው መሳደብ ራሱ ራሱ አጣል ነው። ስለማታውቂ ነው፣ ደሞ ማለት ነው ልብስ ስለሚያጥብ አንሱልኝ። እዚህ ጋ ያለው ልብስ ምን አንድ ሱሪ እና አንድ ቲሸርት ብቻለን። እንደ የምታጥበው ለእሱ አነሳልህ አለሁ። ምን አይነት ነው የሚፈጨው? ንቀትሽ ራሱ የምን ንቀት ነው ይሄ? ሱሪና ይህንኑ ነው ማየው በየቀኑ ሌላ አለህ እንዴ? ሰው አትናቅ። እሱን ራሱ እንዴት ነው ምታልልሽ እንግዲህ ፈጣሪ የሰጠው ጸጋ ነኝ ጸጋ ነኝ። ታውቃለሽ ማንም እኔን አይበልጠኝም። በኖሮ ብትሆኝ በህይወትን ብትሆን እኔ ማንም አይበልጠኝም። ግን እኔ ራሴን ደብቄ መኖር ስለምፍ እቁብ ራሱ ስልሳ ነው የምከብለው፣ በሳምንት ስልሳ ነው የምከብለው እቁብ ገብቼ

መልቀቅ ትችላለ። ቶንኮሱ ሰው ይጠፋ ደግሞ እ እውነት የቤት ክራይ ብር ዝም ስለምት ስታገኝ ትከፍላለ። ስም ለምትኝ ስለምታሳዝኝ ነው እንጂ መውጣት አቅቶኛ አይደለም። ደግሞ እውነት በሰው ግፋትስ እኔም አንድ ቀን ሰርቼ ይውጣ ነው እንዴሰራአለ ለምን አሰላለ? እንደ ሁሌ ሰው እኮ ማን አለ እንደዛ? ቅድም ምን አልሽ? አንዱ ሱሪ እና አንዱ ሸሚዝ ይሄ ነው ያልሽ፣ ያለ መቼ ነው እምትለኝ? ሙሉን እኮ የምታሰጣበት አስመሰልክ። አሁን ቡና ነው መጠጣት የፈለግኩት፣ ግን አሉ አይደል እንደ ጀበና ቡና። ሂድ ውጣና ጠጣ። ጠጥቼ እመጣለሁ። አዎ ጠጣ፣ እንደሱ ነው የሚሻለው። ፈጣሪ ምን ይታወቃል። ሁሉም ቤት ሰርቶ ይሄ ለክራ የሰራሽ ቤት ባዶ ይቀራል ይቀራል። ሁሉም ሰው ራሱ ቤት ሊሰራ ይችላል። በዛን ሰዓት አንቺም እንደሚቻወቃይናሽ ደግሞ ማለት ነው እነዚህ ልንሰራ አስበናል እና ሰብስክራይብ በደንብ አርጉ በደንብ በአንተ ስንክ ብቻ ሳይ ወንድመ ቴ የጎረቤት ስልክም ተቀበሉ እና ሰብስክራብ አድርጉና አበረታችሁኝ፣ እንጂ እንግዲህ በሉ እንግዲህ ቻው። ወረወርክብኝ እንዳትወቅሽ